እንደና መጣችሁ እንላለን። እዚህ የጠራናቸው እንግዶች አሉ። በዚህ አጋጣሚ እንግዲ ዛሬ ሁለት ዋና ክንውኖች እናከናውናለን። ዋነኛ ክንውኖ አዲሱ ሽያጭ መደብራችን ወይም ሾሩሙን እንደዚህ እንደምታዩት ይከፈታል። ከዛም በመቀጠል የብራንድ አምባሳደር ተወዳጇን የፊልም ባለሙያና የማስታወቂያ ባለሙያ አርቲስት ሰላም ተስፋዬን በይፋ የፊርማ ስነስርዓት የምናፈራርም ይሆናል እዚህ የፌዴራል ቤቶች ኮርፖሬሽን በተለይ ፌዴራል ቤቶች የቅርንጫፍ አራት ስራ አስኪያጅ የተከበሩ ዴሳ ዘውዴ እዚህ መላችን አሉ እንኳን ደህና መጡ ለማለት ወዳ አለው። በጣም የምንወዳቸው የምናደንቃቸው፣ በተለይ ደግሞ የም የሬዲዮ እንዲሁም ደሞ ቲቪ ጨምሮ የተለያዩ ድርጅቶችን በመባት የሚታወቀው ታዋቂው አርቲስት ዮሴፍ ገብሬ ወይም ጆሲ ኢን ዘ ሃውስም መሀላችን ስላለ እጅግ አድርገን እናመሰግናለን። በርካቶች ናቸው። ስማችሁን ካጠቀው ይቅርታ እጠይቃለሁ። እንግዲህ ዛሬ የተገናኘንበትን ዋነኛ ዓላማ የተወሰኑ ሀሳቦች አጋራችኋለሁ። በተለይ እንደሚታወቀው እንደምታውቁት እንግዲህ በጣም የሚያምር ሾሩም እንዲህ የምትጎበኙት ወደኋላ ላይ ይሆናል። ዛሬ በአዲስ አበባ የንግድ ኤሌክትሮኒክስ እቃዎች ማዕከል በሆነችው ፒያሳ ዘመናዊ ሾሩም በመክፈት እጅግ አስደስቶናል ይላሉ ባለቤቶቹ። በተለይ ደግሞ ይህ ሾሩም በጉዟችን ውስጥ አዲስ ምዕራፍ በመወከል የደንበኞችን አገልግሎት በተለይ ደግሞ ዘዎች ምርቶቻቸውን በአንድ ጣራ ስር የሚያገኙበት ከመሆኑ በላይ ዛሬ በኢትዮጵያ ታዋቂ ጎበዝ የፊልም ባለሙያ የሆነችው ተወዳጇን አርቲስት ሰላም ተስፋዬን የብራንድ አምባሳደር በማድረግ እንዲሁ የፊርማ ስነስርዓት ይኖረናል። ከዛም በተጨማሪ ሾሮሙ ዲዛይን ውብና የፊት ገጽታ ማራኪ አቀማመጥ በተለይ ደግሞ አሁን ከተማችን ምቹ የኮሪደር ልማት እንደ መኖሩ መጠን እንደምታዩት ክፍት ነው። እዚህ ብዙ ኤሌክትሮኒክስ መደብሮች የሚገኙበት ማዕከል እንደሆነ ይታወቃል። ልዩነቱ ምንድነው ምንድነው መስቶ የሚለው ደግሞ በጉብኝት ወቅት የምናየው ይሆናል ይሆናል። ወደዚህ እንጋብዛላችሁ። እንኳን ደና መጣችሁ እንዲሉ አቶ ሀሰን አወልን ወደዚህ ጋብዝና እንኳን ደና መጣችሁ ንግግር እንዳቀርቡልን ባክብሮት ጠይቃለሁ። የተከበራችሁ እንግዶች፣ የተከበራችሁ አጋሮች፣ እንደምን ዋላችሁ። በዚህ በጣም ልዩና የማይረሳ አቀንቃኝ ጋር ስለሆናችሁ እናመሰግናለን። ዛሬ ሁለት ዋና ዋና ክንዋኔዎችን እናገናሉ ነበር አዲሱን የሽያጭ መደብራችን ወይም ሾሩማችን መክፈትና የብራንድ አምባሳደር ከሰላም ተስፋዬ ጋር በይፋ የምንፈራረ ይሆናል። አዲስ አበባ ከተማ የንግድና የኤሌክትሮኒክስ መካከል በሆነችው በፒያሳ ውስጥ ይህን ዘመናዊ ሾሩም በመክፈታችን በጣም ደስ ብሎናል። እዚህ በመገኘታችን ከደንበኞቻችን ጋር ለመቀራረብና ጥራት ያለው ኤሌክትሮኒክስ ለደንበኞቻችን ለማቅረብ ይረዳል። ምርቶቻችንን ወደ ኢትዮጵያ ከ2005 ዓ ም ጀምሮ በብቸኝነት የምናስመጣ ሲሆን ከምናስመጣቸው የቤት ኤሌክትሮኒክስ እቃዎች ቲቪ፣ ፍሪጅ፣ የልብስ ማጠቢያ ማሽን፣ የእቃ ማጠቢያ፣ የአየር ማቀዝቀዣ እና ማሞቂያዎችን፣ ኦቭን፣ ዲሽ እና የመሳሰሉት በአዲስ አበባ ውስጥ ዋና ዋና በሚባሉ ቦታዎች ላይ በቅርብ ከተሞች የፖፕላር ሾሩሞችን ለመክፈት የሚሆን ለረጅም ጊዜያት አብሮን ከሚሰሩ ኤጀንቶቻችን ጋር በመሆን ምርቶቻችንን ወደተለያዩ ክፍለ ሀገራት ለመላክ በዝግጅት ላይ ነን። ድርጅታችን ከመቶ ሃምሳ በላይ ሰራተኞችን የያዘና የስራ ዕድል የፈጠረ ሲሆን ማህበራዊ ኃላፊነቱን በመወጣት ዘርፈ ብዙ እንቅስቃሴዎችን እያደረገ ይገኛል። ይህ አዲሱ ሾሩም በጉዞችን ውስጥ አዲስ ምዕራፍን ይወክላል። የደንበኞችን አገልግሎትና የአኗኗር ዘይቤ የሚቀይሩ ምርቶችን በአዲስ ጣሪያ ስር የሚሰበሰቡበት ቦታ ነው። የአዲሱ ሾሮማዎችን መከፈት ምክንያት በማድረግ ከዛሬ ጀምሮ እስከ በዓሉ ድረስ የሚቆይ በምርቶቻችን ላይ ልዩ ቅናሽ የምናደርግ ይሆናል። እናም ዛሬ በኢትዮጵያ ታዋቂና ጎበዝ የፊልም ባለሙያ ከሆነችው ከሰላም ተስፋዬ ጋር የብራንድ አምባሳደር ስምምነት ስናደርግ ኩራት ይሰማናል። ሰላም ስሟ በሁሉም የሀገር የታወቀና የተወደደ ነው። ጥበባዊነቷና ከኢትዮጵያ ሕዝብ ጋር ያላት ትክክለኛ ግንኙነት የፖፕላር ኤሌክትሮኒክስ ፍጹም ተወካይ ያደርጋታል። ከደንበኞቻችን ጋር የበለጠ ጠንካራ ግንኙነት ለመፍጠር ትልቅ ድልድይ ትሆናለች ብለን እናምናለን። በተጨማሪም ይህ አዲስ ሾሩ በጥሩ ዲዛይን፣ በውል የፊት ገጽታና ማራኪ አቀማመጥ በዋና ከተማችን የኮሪደር ልማት ፕሮጀክት ተጨማሪ ውበት እንደሚሆን አንጠራጠርም። ንግዶች ደንበኞቻቸውን ማገልገል ብቻ ሳይሆን ማህበረሰባቸውንም ማገልገል እንዳለባቸው እናምናለን። ለዚህ የኮሪደር ፕሮጀክት የምናደርገው አስተዋጽኦ የተሻለች ውብ የሆነችውን አዲስ አበባን ለመቅረጽ የገባነው ቃል አካል ነው። ለዚህ ሁሉ መሳካት አስተዋጽኦ ላበረከቱት ሁሉ ልዩ የምስጋና እንዳቀርብ ፍቀድ። ለፌዴራል ቤቶች ልማት ኮርፖሬሽን ዋና ስራ አስኪያጅ እንዲሁም ለወሮ አስተዳደር የግንባታና ምህንድስና ቡድኖች ዲዛይኑ ወደ እውነታ በመለወጥ፣ የሽያጭና የድጋፍ ሰራተኞቻችን ደንበኞቻችን በብቃት ለማገልገል ላሳዩት ቁርጠኝነት፣ አጋሮቻችንና አቅራቢዎቻችን፣ የመንግስት ተወካዮች፣ ለታማኝ ደንበኞቻችን እዚህ ያለንበት እንድንደርስ ምክንያት ስለሆናችሁ ከልባችን እናመሰግናለን። ሁላችሁም ሾው ሩም እንድትጎበኙ፣ የምናቀርባቸው ምርቶች እንድትመለከቱ እና በዚህ ልዩ ከእኛ ጋር እንድትካፈሉ እንጋብዛችኋለን ወደ ፖፕላር ኤሌክትሮኒክስ እንኳን በደህና መጣችሁ። አመሰግናለሁ። የአቶ ሀሰን አወልን እጅግ አድርገን እናመሰግናለን። እዚህ የኤሌክትሮኒክስ ምርቶች እንግዲህ ከተለያዩ ሀገራት ናቸው የሚመጡት፣ ከአውሮፓ፣ ከአሜሪካና ከቻይና በቀጥታ ምርቶቹን በማስመጣት በተመጣጣኝ ዋጋ ለተጠቃሚ እያቀረበ ይገኛል ፖፕላር ኤሌክትሮኒክስ። በቀጣይ አቶ አወል እንዳነሱት በክልል ከተሞችን ብራንች በማስፋት እንዲሁም ወኪሎች ጋር በጋራ በመሆን የተለያዩ ስራዎች ይሰራሉ። ለዚህም ደግሞ በተለይ የብራንድ አምባሳደሯ አርቲስት ሰላም ተስፋዬ ሚና ከፍተኛ ይሆናል። ህብረተሰቡ ዘንድ እንዲደርስ ተወዳጅነቷን ተጠቅማ በተለያዩ መንገድ በማስታወቂያዎች በመስራት ህብረተሰቡ ጋር እንዲደርስ እንደምታደርግልን ተስፋ እናደርጋለን። ወደዚህ የምጋብዘው የፌዴራል ቤቶች ቅርንጫፍ አራት ስራ አስኪያጅን አቶ ጨንበሳ ዘውዴን በአክብሮት ወደዚህ ጋብዝና አጠር ያለች መልዕክት ያስተላልፉልናል። አመሰግናለሁ እድሉን ስለሰጣቸው ንግግር እንደማደርግ ስላልተነገረኝ በደንብ አልተዘጋጀውበትም። ነገር ግን ካለኝ ወጣቶቹ በንግዱ ዓለም ከሚያደርጉት እንቅስቃሴ እንደ ፌዴራል ቤቶች ኮርፖሬሽን የእኛ ደንበኞች እንደመሆናቸው እና በጋራ ሆነን ለህዝብ አገልግሎት ለማስጣት በምናደርገው እንቅስቃሴ ውስጥ ወጣቶቹ እጅግ በጣም አስደሳች ተግባር እየፈጸሙ በመሆኑ ምክንያት በዚህ መድረክ የሚናገረው አይጠፋኝም። ተናጊርም ማለት ወደ ሰው የጊዜ ማለት ነው። ዛሬ ፖፕላር ኤሌክትሮኒክስ የሚያመጡ ወጣቶች በፌዴራል ቤቶች ኮርፖሬሽን ይሄ ቤት በዚህ ደረጃ ውሎ ነው። እጅግ ማራኪ በሆነ ዲዛይን እና ዲዛይኑ እውነ ነው ወደ ስራ ተቀድሮ አሁን የምናየው አይነት ቤት አለበት ሄጋት የወጣቶቹ ትጋትና የስራ ፍላጎት መሻት ብቻ ሳይሆን፣ የሽያጭ አገልግሎቱ የንግድ አገልግሎቱ ዘመናዊ እንዲሆን የዘመነ የንግድ ስርዓት በአቅማቸው ዘርግቶ ቴክኖሎጂ ተጠቅመው አገልግሎትን ጥራት ባለው መንገድ ለማቅረብ የሚያደርጉት ጥረትና እንቅስቃሴ ሞዴል ሊያደርጋቸው የሚችል ብዬ ነው የማስበው። ስለዚህ ወጣቶቹ የእኛ ደመኞች በመሆናቸው ምክንያት እጅግ ደስተኞች ነን። በዚህ ሾሩምና ንግድ ማዕከል የተሻለ አገልግሎት ከዚህ የተሻለ የተራቀቀ የንግድ አገልግሎት ሊሰጡ እንደሚችሉ ከጅማሯቸው መገመት ስለሚቻል እኛም በንግዱ ዓለም በሚያደርጉት እንቅስቃሴ በእኛ በኩል ለነሱ ማድረግ የሚገባንን ድጋፍ ሙሉ ድጋፍ እንደምናደርግላቸው በዚህ አጋጣሚ ለማስታወስ እወዳለሁ። በመጨረሻ በመጨረሻ ወጣቶቹ ለፍታችሁ ሰርታችሁ ውጤት አስመዝግባችሁ፣ ለተሻለ ውጤት ደግሞ በሰፊው ዝግጅት አድርጋችሁ ዝግጅታችሁ የተሳካ ሆኖ እዚህ በመድረሱ እንኳን ደስ አላችሁ ማለት ፈልጋለሁ። ክብረት ይስጥልን። አቶ ጨምዲሳ ዘውዴ የፌዴራል ቤቶች የቅርንጫፍ አራት ስራ አስኪያጅ በጣም እጅግ አድርገን እናመሰግናለን። በነገራችን ላይ እዚህ መሀላችን የዚህ ወረዳ አንድ ይባላል የወረዳው ዋና ስራ አስፈጻሚም አቶ እንዳለ ተሰማ መሀላችን ስለሚገኙ እጅግ አድርገን እናመሰግናለን። ክብረት ይስጥልን እላለን፣ እሳቸውን ጥሪያችንን አክብረው መሀላችን ስለተገኙ ማለት ነው። እሺ ያው ዝናብም እያካፋ ስለሆነ አጠራ ጠር እያደረግን ወደ ፕሮግራሞቻችን እንሄዳለን። እንደምትመለከቱት ሪባን ይቆረጣል፣ ጉብኝት ይኖራል፣ ከዛ የፊርማ ስነ ስርዓትም ይኖራል። ግን የመገናኛ ብዙኃን ባለሙያዎች ግን አርቲስቷ ደግሞ የተወሰነ መልእክት እንድታስተላልፍ ስላላችሁ የተወሰነችው ምን ተሰማሽ የሚለውን ነገር አጠር አድርገሽ ካልሽም በኋላ ወደ ሪባን ቆረጣ ስነ ስርዓቱ እናልፋለን። ስለመጣችሁ በጣም ደስ ብሏል። በጣም ነው የምናመሰግነው፣ አክብራችሁን እዚህ ድረስ ስለመጣችሁ እንግዲህ ሙላ ሰጥረው ፖፕላር ኤሌክትሮኒክስ አምባሳደር አድርጎ ትመጥን ያለች ድርጅታችን በደንብ ታስታዋቂናለች ብለው ስለመረጡ በጣም በዚህ አጋጣሚ ማስተካከል ይፈለጉ ድርጅቱ በጣም ኳሊቲ የሆነ ትልቅ ፕሮዳክት ወደ ሕዝብ የሚያቀርብ ረጅም ጊዜ የቆየ ካምፓኒ ነው። ለዚህ ድርጅት ደግሞ

እንግዲህ ፖፕላር ኤሌክትሮኒክስ በይፋ ተመርቋል። ከዚህ ሰዓት ጀምሮ እንግዲህ ምርትና አገልግሎት ለደንበኞች ለተጠቃሚዎች ያቀርባል ማለት ነው። የተወሰነ ቪዚት እናደርጋለን። መጨናነቅ እንዳይ ነው። የክብር እንግዶቻችንን እናስቀድምና ሌሎቻችሁ ጉብኝቱን ታደርጋላችሁ ማለት ነው። እባካቸው ይህ ደግሞ ኮላ ሳይድ ባይ ሳይድ የሚባለው የራሱ አይስክራሸር አለው። ስፔንሰር የተገጠመለት ከውሃ መስመር ጋር አገናኝታችሁ ዋተር ስፔንሰር ውሃ የሰጣችሁት ማለት ነው። ራሱ የሽታ መከላከያ ነው። ሀንድረድ ፐርሰንት ራሱ አድርጎ ሁሉ ነገር ተጨርሶ ይሰናጫል ማለት ልብስም ተጨራምቶ እንዳይበላሽ እራሱ ውስጥ የሚያደርጋል። ብድር ልብስም ማጠብ ይችላል። እዚህ ጋር እያጠበ በተመሳሳይ ሰዓት የማድረግ ምትናለ ሁሉ ነገር ያሟላ ፈክሽናል። ውሃ ባለ ሰዓት በውሃ መጠቀም ይችላለን፣ በሌለ ሰዓት ደግሞ ቢዛዋት ዋለን እየጨመር መጠቀም ይችላለን። ውሃ ችግር ያለበት ቦታ እዚህ ጋር ስፒከሮች ነው ምንው። የፖፕላር ምርቶች እነዚህ ጋር ሪሲቨሮች አሉ። ኤችዲ ሁሉ ነገር አለ። ተጨማሪ የሙቪ ቻናል ያላቸው የዲሽ ሪሲቨሮች ናቸው። እነዚህ ስፒከሮች ናቸው። ተጨማሪ ትላልቅ ሞንታሮች አሉ። የፖፕላር ምርቶች ቲቪዎች ቅድም አሳይቻችኋለሁ። 55ት ምን ብለው፣ ይሄ ነው ይህ 65 ነው። እንዳልኳችሁ ከታች ጀምሮ ከ24 ኢንች ጀምሮ ማግኘት ትችላላችሁ። ኦቨን ነው ፎር ኤሌክትሪክ እና ቱባይ ቱክ ታገኘላችሁ። እነዚህ ኤሌክትሪክ ኦቨኖች ከቱርክ ነው ምንጭ ናቸው፣ ፈንክሽናል ናቸው። በጣም ፈጣን ማብሰያ ያላቸው ሆት ፕሌት አላቸው። ተጨማሪ አዲሽናል ዋት ያላቸው የተገጠመላቸው ግሪል ማድረግ ይችላል። ዶራስ ተሎስ ማድረግ ትችላላችሁ። ሪል ስቴንለስ ስቲል ነው። ምንም አይነት ነገር ውሻሻ ቢገጥመው በስፐንጁ ማጽዳት እንችላለን ማለት ተጨማሪ ስቶሬጅ አለው የተለያየ ነገር ለማስቀመጥ። በነዚሁ ሆኑ ሁለት ኤሌክትሪክ ሁለት ጋዝ የሆነ አማራጭ አላቸው። ሀፋፌ የሆነ ማለት ነው። ተጨማሪ ስልሳ በዘጠና በሚባል ስፋት በዛ በኩል አለ። አምሳ በአምሳ ሚኒ ስፋቶችን እዚህ ጋር አልተወጡም እንጂ አለ። ተጨማሪ የኪችን እቆች ሳከሮች፣ የተለያዩ ኦቭኖች፣ ሚኒ ኦቭኖችን ማግኘት ትችላላችሁ። በዚህ ብቻ ግን አይቆ ብዙ ተጨማሪ ምርቶች አለን። ሰዓት ለመቆጠብ ያለውን ፖፕላር ኤሌክትሮኒክስ እግህ አመታት እግህ